አሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ወንድም እህቶች፣ እንዲሁም ከተባሮች እንደምን ናችሁ? ሰላም ከኔ ጋር ሁሉ ሰላም፣ አልሐምዱሊላህ። ያው እንደዚህ ያሉ እቃዎችን የፈርኒቸር እቃዎችን ማዘዝ ስትፈልጉ ወይም የምትፈልጉት እቃ ካለ በ0968419632 ማሜ ፈርኒቸር ጋር ደውላችሁ ማዘዝ ትችላላችሁ። አልጋ፣ ቡፌ፣ ቁምሳጥን እንዲሁም ኪችን ካቢኔት አረቢያ መጅሊስ ማዘዝ እና ማሰራት የምትችለው መሆኑን ያው ከወዲሁ እነግራለሁ ማለት ነው። እና ያው አሪፍ አሪፍ እቃዎችን እንሰራለን እና በጥራት በታማኝነት ሰርተን እናስረክባለን ማለት ነው እና ይሄን ይመስላል። ያው 20 ሌትሯ፣ ይቺ ማለት ነው። ታናት 20 ሌትር ይቺ ነች፣ ውስጧ ይሄን ይመስላል። 20 ሌትሯ ግን 20 ሰኮንድ ሁለት ሰማንያ የምትባል ስለሆነች ነው። 20 ሌትር አላውቅም ያልኩሽ ማለት ነው። ግን 20 ሌትር ነው የምትባለው። 20 ሌትር ግን በዚህኛው ሁለት ሰማንያ ስለምትባል ማለት ነው። ውስጧ ደሞ ይሄን ይመስላል። እና በጣም ግን ጸደይ ነች። እኔ ሁለት ሰማንያ በሚለው ስለማውቃት ነው ማለት ነው

ወድ ወንድምህቶች እንደሁም ከስተማሮች እንዳይናቸሁሉ ሰላም ከኔ ጋሉ፣ ሰላም አልሐምዱሊላ። ያው እንደዚህ ያሉ እቃዎችን የፈርኒቸር እቃዎችን ማዘዝ ስፈት ስልልጉ ወይንም የምንፈልጉት እቃ ካለ በ0968419632 ማሜ ፈርኒቸር ጋ ደውላችሁ ማዘዝ ትችላላችሁ። አልጋ፣ ቡፌ፣ ቁምሳጥን እንዲሁም ኪችን ካቢኔት አረቢያ መጅሊስ ማዘዝና ማሰራት የምትችሉ መሆኑን ያው ከወዲሁ ነግራል ማለት ነው። እና ያው አሪፍ አሪፍ እቃዎችን እንሰራለን እና በጥራት በታማኝነት ሰርተን እናስረክባለን ማለት ነው። እና ይሄን ይመስላል። ያው ሀያ ሌትሯ ይቺ ማለት ነው። ታናት ሀያ ሌትር ይቺ ነች። ውስጧ አይ ይሄን ይመስላል። ሀያ ሌትሯ ግን ሀያ ሰከንድ ሁለት ሰማንያ የምትባል ስለሆነች ነው። ሀያ ሌትር አላቅ አላቀም ያልኩሽ ማለት ነው። ግን ሀያ ሌትር ነው የምትባለው። አይ ሀያ ሌትር ግን በዚህኛው ሁለት ሰማንያ ስለምትባል ማለት ነው። ውስጧ ደግሞ ይሄን ይመስላል እና በጣም ግን ጸደይ ነች። እኔ ሁለት ሰማንያ በሚለው ስለማውቃት ነው ማለት ነው። አሰላም አለይኩም ወረህመቱላሂ ወ በረካቱ። ውድ ወንድሞች እንዲሁም ከስተኖች እንዴት ናችሁ? ሁሉ ሰላም ከእኔ ጋር ሁሉ ሰላም አልሐምዱላህ። ያው እንደዚህ ያሉ እቃዎችን የፈርኒቸር እቃዎችን ማዘዝ ስፈት ስልጉ ወይም የምትፈልጉት እቃ ካለ በ0968419632 ማሜ ፈርኒቸር ጋር ደውላችሁ ማዘዝ ትችላላችሁ። አልጋ፣ ቡፌ፣ ቁምሳጥን እንዲሁም ኪችን ካቢኔት አረቢያን መጅሊስ ማዘዝ እና ማሰራት የምትችሉ መሆኑን ያው ከወዲሁ ነግራል ማለት ነው እና ያው አሪፍ አሪፍ እቃዎችን እንሰራለን እና በጥራት በታማኝነት ሰርተን እናስረክባለን ማለት ነው እና ይህም ይመስላል። ያው ሀያ ሌትሯ ይች ማለት ነው ያነት ሀያ ሌትር ይችነች ውስጧ ይህን ይመስላል። ሀያ ሌትሯ ግን ሀያ ሰኮን ሁለት ሰማንያ የምትባል ስለሆነች ነው ሀያ ሌትር አላቅም ያልኩች ማለት ነው። ግን ሀያ ሌትር ነው የምትባል ሀያ ሌትር ግን በዚህኛው ሁለት ሰማንያ ስለምትባል ማለት ነው። ውስጧ ደግሞ ይህን ይመስላል እና በጣም ግን ጸደይ ነች። እኔ ሁለት ሰማንያ በሚለው ስለማቃት ነው ማለት ነው። ያው ሀያ ሌትሯ ይቺ ማለት ነው። ትያነት ሀያ ሌትር ይች ነች ውስጧ ይህን ይመስላል። ሀያ ሌትሯ ግን ሀያ ሰኮን ሁለት ሰማኒያ የምትባል ስለሆነች ነው ሀያ ሌትር አላቅም ያልኩሽ ማለት ነው። ግን ሀያ ሌትር ነው የምትባለ ሀያ ሌትር ግን በዚህኛው ሁለት ሰማኒያ ስለምትባል ማለት ነው። ውስጧ ደግሞ ይህን ይመስላል እና በጣም ግን ጸደይ ነች። እኔ ሁለት ሰማኒያ በሚለው ስለማውቃት ነው ማለት ነው። አሰላም አለይኩም ወራህመቱላሂ ተዓላ በረካቱ ውድ ወንድሞች እንዲሁም ከስተመሮች እንዴት ናችሁ ሁሉ ሰላም ከኔ ጋር ሁሉ ሰላም አልሐምዱላህ ያው እንደዚህ ያሉ እቃዎችን የፈርኒቸር እቃዎችን ማዘዝ ስትፈልጉ ወይም የምትፈልጉት እቃ ካለ በ0968419632 ማሜ ፈርኒቸር ጋር ደውላችሁ ማዘዝ ትችላላችሁ አልጋ ቡፌ ቁምሳጥን። እንዲሁም ኪችን ካቢኔት አረቢያ መጅሊስ ማዘዝና ማሰራት የምትችሉ መሆኑን ያው ከወዲሁ ነግራለን ማለት ነው፣ እና ያው አሪፍ አሪፍ እቃዎችን እንሰራለን እና በጥራት በታማኝነት ሰርተን እናስረክባለን ማለት ነው፣ እና ይህም ይመስላል።